የወንድ ሙሉ ልብስ የሚፈልጉ ከሆነ ወቅቱ የሰርግ ነው። ለሙሽሮች የሚሆኑ አሊያም ደግሞ ለሚዜዎች በብዛት ከሱፎች ጋር የሚሄዱ ደግሞ ቆንጆ ቆንጆ ሸሚዞች እና ጫማዎችን በአንድ የምታገኙበት ሸበሌ ሱፍ ነው ዛሬ የተገኘት ያላቸውን የሱፍ አይነት እንዲሁም ዋጋቸውን ወደ እናንተ እያደረሱ ቀይ ታደርጋለሁ። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ፣ አብራችሁን ቆዩ። ሰላም እንዴት ናችሁ ይመስገን በጣም ቆንጆ ቆንጆ ሱፍ ነው በመግቢያ እያየሁ የገባሁት በጣም የሚያማምሩ አዳዲስ ሱፎች ናቸው ሸበሌ የታወቀ ነው ይመስለኛል በሱፉ እስቲ ራስን ከማስታወቅ ጀምርልኝ እና ዛሬት ነው የተገኘሁት እኔ ፍሬሰና ክብረት እባላለሁ የሸበሌ ሙሉ ልብስ ሴልስ ነኝ አሁን የተገኛችሁት ሸበሌ ሙሉ ልብስ ነው ሸበሌ ሙሉ ልብስ ከአርባ ዓመት በላይ ልምድ ያለው በስፌቱም ረጅም እድሜ ያስቆጠረ ነው። ራሳችን ነው የምንሰፋው፣ ግማሾቹ ኢምፖርት ናቸው። አሁን እዚህ አዲሱ ብራንቻችን ላይ ራሳችን የሰፋናቸው ልብሶች የሉንም። የቀድሞ ግን ያሉት ብራንቾቻችን ላይ የራሳችን የምንሰፋቸው ልብሶች አሉ። አሁን እነዚህ ከቱርክ የመጡ ኢምፖርትን ልብሶች ናቸው ያሉት እነሱን ነው ዛሬ እዚህ ይዘን የተገኘ ነው ማለት ነው። መልካም እኔም እንግዲህ ወደ እናንተ ብቅ ያልኩት ወቅቱ የሰርግ ነው ሱፍ የሚፈልጉ ወንድሞቼ ይኖራሉ እና እንዲሁም ደግሞ ለአዘቦት ቀን ሱፍ ካስፈለጋቸው እናንተ ጋር ብዙ አማራጭ እንዳለ ሹክ ስለተባልኩ ብቅ አልኩኝ። አሁን ላይ ፋሽን የሚባለው ሱፍ የትኛው ነው? ስሱ እናሳይ። አሁን ላይ ፋሽን የሚባሉ ስትራይፕ እና ስኩዌር ልብሶች ናቸው። አሁን ይሄ አሁን ፋሽን የሆኑ ናቸው። አልፋ ማለት አዲስ የመጣ ብራንድ ነው። እኛ የያዝናቸው አሁን በአዲሱ ሱቃችን አዳዲስ የገቡ ልብሶች ናቸው። ስለዚህ ስትራይፕ እና ስኩዌር የሆኑ ልብሶች ብዙ ጊዜ እዚህ ጋር የሚታዩት በዚህ በኩል ያሉት ስኩዌር ልብሶቹ አሁን እነዚህ ስኩዌር ልብሶች ፋሽን የሆኑ ናቸው። ብዙ ጊዜ ቀያይ ሰዎች የሚያደርጓቸው ጥቁር ስለሆነ ፍክት ብለው የሚያሳዩ ስኩዌር ልብሶች ናቸው። ስሪ ፒስ ነው 8 ፐርሰንት ዘጠና ፐርሰንት እና ሀንድረድ ፐርሰንት ውሉ ያላቸው ሱፎች ናቸው። ስለዚህ እስኩዌሮቹ እነዚህ ለሰርግ እነዚህ ለሰርግ ሚዜ የሚለብሷቸው ለሙሽራም አንዳንድ ጊዜ የሚለበሱ ልብሶች ናቸው። እኛ ይዘን የተገኘ ነው። ስለዚህ በዚህ በእስኩዌሩ አለን። ዋጋው ስንት ነው? በዚህ በእስኩዌሩ ሲሆን አሁን በዚህ በእስኩዌሩ እኛ ያው ዋጋው ጋር በማመጣጠን እስከ 15000 ብር ድረስ የምንሸጠው ሸጣው ናቸው አለ። አሁን ያልከኝ ይሄ ለሚዜ የሚሆን ነውና ሚዜዎች ደግሞ አሁን ላይ ከስድስትም በላይ የሆኑ ነው። በብዛት እናንተ ጋር ተመሳሳይ አይነት ዲዛይን ማግኘት ይችላሉ ይቻላል። ከስድስት በላይ ተመሳሳይ አይነት ዲዛይን እናስመጣላቸዋለን የሚፈልጉትን። አሁን እነዚህን ያስናቸው እንደ ሳምፕል ናቸው። የሚፈልጉት ቁጥራቸው እንኳን ከሌለ በፍጥነት የማስመጣት አቅሙ ስላለን። እናስመጣላቸዋለን ማለት ነው። ከነዚህ ከነዚህ ደግሞ ከስትራይፕ ፎወርድም ብናይ ይሄ ሙሽራ ራሱ ሊለብሱ የሚችለው ነጭ ስለሆነ ነጭ ሆኖ አይሹ ሰደረጃው ጥቁር ስለሆነ በጥቁር ጫማ ይደረጋል በነጭም ይደረጋል። ስለዚህ በጣም ቆንጆ ነው። ከላይ ተሰቅላ እንዳየዋ ሳይሆን ስትቀርብ በጣም ታምራለች። በጣም ቆንጆ ቆንጆ ሱፎች ናቸው እነዚህ አሁን ውል ኮንቴንታቸው 80 ፐርሰንት እስከ 100 ፐርሰንት አሉ። ስለዚህ እንደ ውል ኮንቴንታቸው ዋጋቸውም ይለያያል ማለት ነው እና እንደ አገባብ መጠናቸው ከቱርክ ኢምፖርት ናቸው እነዚህ ዋጋቸው እነዚህ እስከ 23 ሺህ ብር ድረስ ይሄዳሉ። ከለር አማራጭ አለ፣ በበርገንዲኑም አለ በበርገንዲኑ አሁን ብናያቸው በዚህ በበርገንዲኑም ለሙሽራ ለብሰ ነው መታየት የምንችልባቸው ብዙ አይነት አማራጭ ልብሶች አሉ። አሁን ያየሽው ሰደርየውም ለየት ያለ ነው፣ ከቀበቶ ከጫማ ጋር ማች አድርገሽ የምትለብሻቸው ናቸው። ሱሪው የጃኬቱ ተመሳሳይ ነው፣ ስለዚህ ሰደርያሽን ወይ ከጫማሽ ጋር ወይ ከቀበቶ ጋር ማች አድርገሽ የምትለብሽባቸው አማራጮች አሉ። ብዙ ጊዜ ደግሞ ከጂንስ ጋር ኮቱን ብቻ ይለበሳሉ። እና በብዙ አይነት አማራጭ ለተለብሻቸው ብቻ ያችሁ ብቻውን ኮቱም ያዘነጣ አ ኮቱም ብቻውን ለብሰሽ መዘነት ትቻለሽ። ስለዚህ እነዚህ እስከ 23000 ድረስ የምናቀርባቸው ልብሶች ናቸው። ያው ሊገዙ ሲመጡ ደሞ አስተያየት የሚኖረው ይሆናል ማለት ነው። ብዛት ሲወስዱ ደግሞ አስተያየት እናደርግላቸዋለን ማለት ነው። እዚህ ጋር ደሞ በተለይም ለአባት የሚሆኑ በጣም ቆንጆ ቆንጆ ልብሶች ናቸው። አዎ እዚህ ጋር ደሞ ለአባት የሚሆኑ ለትልልቅ ሰዎች የሚለብሷቸው ልሙጥ ልብሶች አሉ ማለት ነው። እነዚህ ደረብ አድርገው እኔ አሁን ሊደረብ ሳደርገው እኔ ላይ እንደዚህ ስታደርጊያቸው በጣም ነው የሚያምረው። ለትልልቅ ሰዎች በጣም ያምራሉ ማለት ነው። ሲለበሱ በጣም ቆንጆ የሚሆኑ ሱፎች አሉ። አሁን እነዚህ አዲስ የገቡ ናቸው። አዲስ የመጡ ምርቶች ናቸው። እነዚህንም ለሚፈልጓቸው በተመጣጣኝ ዋጋ ማግኘት ይችላሉ። በብዛት ከፈለጉም በብዛት አለ። ከለር አማራጭ መርጠው ይሄ ይምጣልን ቢሉ በሶስት በአራት ቀን ውስጥ የማስመጣት አቅሙ ስላለ መተው መጠየቅ ይችላሉ ማለት ነው፣ ማዘዝ ይችላሉ። ይሁን የለበስከው ኮቱ ብቻውን ነው የሚሸጠው። በፈለጉት አለባበስ መዘነጥ የሚችሉበት ማለት ነው። በፈለጉት አለባበስ በጅንስ ይለበሳል ከጫማ ጋር፣ በቡኒ ጫማ ማች አድርገሽ ትለብሸዋለሽ ብዙ አይነት አማራጮች አሉ። ለመልበስ ማለት ነው። እነዚህ በጣም ነው የወደድኳት። በጣም ታምራለች፣ በጣም ቆንጆ ነች። ይሄም እስከ 15 ሺህ ብር 15 ሺህ ብር ድረስ ያው ሲመጡ እንግዲህ ኔጎሽዬተብል የሆነ ፕራይስ አለው የምንደራደረው ነገር ይኖራል ማለት ነው። በጣም ቆንጆ ሌላም እዚህ ጋር በብሉ ይታየኛል። እነዚህ ሙሉ ሱፎች ይመስለኛል። እነዚህ ደግሞ ሙሉ ሱፎች ናቸው። ኮቱም፣ ሰደርዮም ሱሪውም አንድ አይነት ናቸው። እነዚያውም ብዙ ጊዜ ለወጣቶች ተመራጭ ናቸው። ከፈለጉ ደግሞ ለያይተው ሁሉንም ከፈለጉ ደግሞ ለያይተው መዘነጥ ይችላሉ ማለት ነው። ስለዚህ ብዙ አይነት አማራጮች ስላሉ በከለር በከለር የሚፈልጉትን እኛ የቤታችን ፕራይስ ብዙዎቹ 15 ሺ ብር ናቸው ተቀራራቢ ነው። አዎ ተቀራራቢ ዋጋ ነው ማለት ያን ያክል ብዙ ምንትን ስለሌለው ለሰዎች ስለሆነ የምናቀርባቸው አቀርባቸው በተመጣጣኝ ዋጋ ነው የምናቀርባቸው ማለት ነው። እንግዲህ እዚህ ደግሞ ከፊት የሚታዩኝ በተለይም ለሚዜ አንድ አይነት ቢለብሷቸው የሚያምሩ ዲዛይን ይመስሉኛል። በግል እነዚህ ደግሞ ለሚዜ አንድ አይነት ቢለብሷቸው የሚያምሩ በርገንዲን በስኮር አላቸው። ሰደርያቸው እና ሱሪያቸው ተመሳሳይ፣ ለምሳሌ በሰርጉለት በኮቱ ቢለብሱት፣ ለመልሱ ደግሞ ኮቱን ወልቆ በሰደርያ እና ሱሪ ብቻ የሚለብሷቸው በጣም ደስ ትላለች። በሰደርያ እና በሱሪ ብቻ መዘነጥ የሚያስችል አይነት ልብሶች አሉ። ሁለት ሱፍ ከመግዛት ይሄኛው ኮቱን አውልቀሹ ለመልሱ በሰደርያና በሱሪ ብቻ እንደዚህ መልበስ ይቻላል ማለት ነው። እኮ ደረባ አርግላችሁ ያው ሲለበስ ስለሆነ የልብሱ ውበቱ ቢታየው። አዎ ሲለበስ ነው የሚያምረው። ብዙ ጊዜ ስትለብሻቸው፣ ብዙ ልብሶቹ ሳይለበሱ ከምታያቸው ተለብሰው የምታያቸው ጊዜ አምራ ነው በጣም። እቺ ደግሞ ሳይዝህናት በደም ብቅል ብቻ አለች በጣም ቆንጆ ሳይዝ አማራጭ ማግኘት ይችላሉ። ሳይዝ አማራጭ ከ44 እስከ 56 ድረስ አሉ በራሳቸው ሳይዝ። አሁን እኔ እቺ ለእኔ በጣም አሪፍ ነች። ልክ ነው። ሰደርያ ሲኖር ብዙ ጊዜ ኮት አይቆልፍም፣ ምክንያቱም ሰደርያውን ስለሚከልለው። አሁን እንደዚህ ስታደርጉ ልክሽ ይሆናል። ስለዚህ ከልብስ አለባበስ እራሱ ለኖርማል ቀን መልበስ የሚችሉት መልበስ አይነት ነው። ለሙሉ ልብስ ገዝተሽ ሁሉን ሙሉ መልበስ አይጠበቅብሽ። እንደዚህ ነጠላ አርገሽ መልበስ ትችያለሽ ማለት ነው። እንደዚህ አሁን አሁን እየመጡ ያሉ ዲዛይኖች ለአንድ ፕሮግራም ብቻ ለብሰን የምናስቀምጣቸው ሳይሆን ከዛም በኋላ ደጋግመን በተለያየ ስታይል እያደረግን መልበስ የምንችላቸው ይችላልቻው ናቸው። አዎ በጣም ነው። አርገሽ የምትለብሻቸው ልብሶች ናቸው የምናመጣቸው አማራጭ እና ለተጠቃሚው አንድ ጊዜ ገዝቶ ብቻ የሚያስቀምጠው እንዳይሆን የምናደርጋቸው ናቸው ናቸው እነዚህም 15 ሺህ ናቸው። አሁን እኛ ጋ ያሉት በብዛት ፋሽን የሆኑት ስሪፒስ የሆኑ ልብሶች ናቸው። ስሪፒሶቹ እኛ ጋር 15 ሺህ ብር ናቸው። እነዚህን ደግሞ ብታያቸው የትልልቅ ሰዎች ናቸው። 100 ፐርሰንት ውል ናቸው። እነዚህ ደግሞ ዋጋቸው ትንሽ ከፍ ይላል። ለትልልቅ ሰዎች የሚሆኑ ናቸው ማለት ነው። ጨርቁ ራሱ ኳሊቲ፣ በጣም ኳሊቲ ያለኝ ጨርቅ ነኝ ይላል ይናገራል። መብራቱ ራሱ ሲበራበት ሻይን ያደርጋል። ለትልልቅ ሰዎች የሚሆኑ ናቸው። እስኪ አውርደን ግሬስ አለው በራሱ ለትልቅ ሰው የሚሆን ልብስ ነው። በቃ ትልቅ ለአባት ምናምን ጊፍት የምትሰጩ አይነት ልብስ ነው። ይህንን ወስደው ጊፍት ከሰጡ በኋላ ሳይዙ ባይሆናቸው እንኳን አባትየው ጊፍቱን ተቀብሎ መጥተው እኛ ጋር መቀየር ይችላሉ በሚፈልጉት ሳይዝ ማለት ነው። ያው ስፌቱም ስላለ ስፌቱም ስላለ እዚህ አስተካከለን እንሰጣቸዋለን። አዎ ብዙ ጊዜ ጊፍት ሲሰጥ ቁመቱ ምናምን ሳይሰራ ነው የሚወስዱት። ከዛ ከወሰዱት በኋላ የተሰጠው ሰው መጥቶ እዚህ ቁመቱ ይስተካከልለታል፣ ኮቱን ከሰፎ ይጠብለታል። ተስተካክሎ ሁሉ ነገር ከሆነ በኋላ በራሱ ሳይዝ ነው ይዞ ሄደው ማለት ነው። እነዚህኞቹ ቆንጆ እስከ ሰላሳ አምስት ሺህ ብር ድረስ ይሄዳሉ። ምክንያቱም ሀንድረድ ፐርሰንት ውል ናቸው። በዛ ላይ የሱፍነት ኳሊቲያቸው ከዝኞቹ ትንሽ ቻለ ያሉ ናቸው። እነዚህም ከቱርክ ነው የሚገቡት እነዚህም ከቱርክ ነው የሚገቡት። በጣም አሪፍ። ያው ቱርክ በሱፍ እንትን በደንብ የታወቀ ነው ይመስለኛል። መልካም። እስቲ ያላየ ነው ይህን ለተመልካቾች ሳላሳይ አላልፍም የምትለው ሌላ ቆንጆ አይነት የሱፍ አይነት ካለ፣ ቆንጆ አይነት የሱፍ አይነት። አሁን ብዙ ጊዜ እንደዚህ አይነቶች ሰዎች ይመርጧቸዋል። እነዚህን አይነት ከለሮች እነዚህን አይነት ከለሮች ወጣቱ በጣም ነው የሚወዳቸው። እነዚህ አይነት ከለሮች አሁን ምክንያቱም ብሉ ብላክ ነው እና ዝም ያለ ነው በጣም ደስ ይላል። አው ልክ ከጅንስ ጋም ከምን ጋርም ተለብሻቸዋለሽ። ወጣቱም ይመርጣቸዋል፣ ትልልቅ ሰዎችም። በዛ ላይ አሁን ባለ ሁለት ቁልፍ ናቸው። ቁልፍ አርገሽው ሰደርዮም አይታይም። ከፈለግሽ ደግሞ ኮቱን ስታውልቅ ሰደርዮ ይታያል። እና አዲስ ፋሽን ናቸው እነዚህም፣ በጣም አሪፍ ልብስ ናቸው። እነዚህም ዋጋቸው እስከ 15 ሺህ ብር ነው። በጣም ቆንጆ ቆንጆ ልብሶች ናቸው ያሉት። በጣም ነው የምታምረው። እዛ ጋ ደግሞ የተለያዩ ክሬም ከለር፣ እንደው ዝም ያለ ደግሞ ከለር የሚወድ ሰው ይኖራል። ና ክሬም ከለር ሱፎች ይታዩኛል። እስኪ ከእነሱ ክሬም ከለር ሱፎች ናቸው። እስኪ ከእነዚህ እነዚህ ክሬም ከለርም ሱፎቹ አይሻቸው በጣም የሚያምሩ ከስትራይፕ እና ከስኩዌር ወጣ ያሉ ናቸው። ብዙ ሰው ይወዳቸዋል። እነዚህ ልሙጥ ከለር ናቸው፣ ዝም ያሉ ናቸው። ብዙ ጊዜ ጎልማሳ ሰዎች ይፈልጓቸዋል። ምክንያቱም ወጣትነታቸው የለበሷቸው ልብሶች ድጋሚ ላለመልበስ መልበስ ዝም ያሉ ከለሮችን እነዚህን መርጠው ይወስዳሉ ማለት ነው። በጣም ነው የሚያምረው። ይሄ እሄ በጣም የሚያምራ ሰደርዬው ጥቁር ነው። አየሽው ማችን ነው። በጣም ደግሞ ከጥቁር ሰደርያ ጋር ይሄ ካለሩ በጣም በቃ ይሄ ጎላ ብሎ ወቷል አ ሱሪውም ጨርቅ እንዲሁም የኮቱ የሰደርያውን ጨርቅ ጨምሮ ጨርቅ ጨምሮ በጣም አሪፍ ነው። የዚህ ዋጋው ምን ያሉ ይሄም 15000 ብር፣ 15000 እኛ ጋር ያሉን ዋጋዎች በብዛት ስታንዳርድ ናቸው። ምንም አይነት እንትን የሌላቸው ፊክስድ የሆኑ ናቸው። 15000 ብር ዋጋችን ናቸው ማለት ነው። ሲመጡ ደግሞ ስታየት እያደረግን የምናቀብላቸው ይሆናል። ብቅ ብላችሁ ዲስካውንቱንም ተጠቀሙበት እያለ ነው። አሁን አይሹ አሁን ካየ ነው። ነጣ ካለው ደግሞ መለስ ያለ በሰደርየውም በሱሪውም ተመሳሳይ የሆነ ኮት ሱፍ ማለት ነው ያለን። ይሄውን ተመሳሳይ ነው። በጣም ቆንጆ ነው። በብዛት አሁን ሱፎች ምን አሉ መሰለሽ፣ እንደዚህ ስትያቸው ደስ የማይሉሽ ስትለብሻቸው ያምራሉ። በተለይ ለብሰሽ ስትያቸው በጣም ቆንጆ ነው የሚሆኑት። አሁን ይሄ ሰደርያ በሁለት በኩል ይለበሳል። አሁን ገልብጠሽ ለብሰሽ ሰደርዩን በቡኒ በቡኒ ጫማ ስትረግ በጣም ነው የሚያምረው። አዎ በዚህም ደግሞ ከፈለጉ በዚህኛው በኩል ይለብሱታል። ከሌላ ሱፍ ጋርም ሰደርያውን በራሱ ማች ማድረግ ይቻላል ማለት ሰደርያውን ብቻውን ከሌላ ልብስ ጋር ራሱ መልበስ ይቻላል ማለት ነው። በጣም ቆንጆ ቆንጆ ልብስ ነው ያለ። በስኩዌር ብዙ አይነት አማራጮች አሉ። አሁን ይሄንን ብታይ አሁን ይሄንን ብታይ በጣም ቆንጆ ልብስ ነው። ስኩዌር ለሚወድ ሰው በጣም ቆንጆ የሆነች ልብስ ነው ማለት ነው። ለሚዜዎች አማራጭ አለ። በሳይዛቸው መጥተው እየለቁ ሚዜዎችን መውሰድ ይችላሉ። ልጃቸውን ለሚድሩ አባቶች ደግሞ ይሄ ልጃቸውን ለሚድሩ አባቶች መጥተው እንምረጥ ቢሉ በጣም ብዙ አይነት አማራጭ አሉ። ሸበሌ እዛ መጥቶ መምረጥ ይቻላል ማለት ነው። በጣም ጥሩ እንግዲህ። በጣም ብዙ አይነት ሱፍ ነው ያለው። ሁሉንም ማድረስ አንችልም በበቃን የተወሰኑትን ለማሳየት ሞክረናል። ከሱፍ ውጪ ደግሞ እናንተ ጋር የተለያዩ ሸሚዞችን እንዲሁም ደግሞ ጫማዎችን ማግኘት ይችላሉ። ከፊት ለፊት የተለያየ የሱፍ ጫማ አማራጭ ይታየኛል። በተወሰነ እሱን እናሳይና እናጠቃል። ይቻላል ላሳያቸው። እዚህ ጋር ደግሞ የተለያዩ አይነት ጫማዎች እንዲሁም ሸሚዞች ናቸው የሚታዩ። ሱፍን ሙሉ የሚያደርገው ይመስለኛል ጫማና ሸሚዙ ነው። እስኪ ምን አይነት ጫማዎች አሉ እናንተ ጋር? አሁን እኛ ጋር ያሉት ጫማዎች የሀገር ውስጥ እና የውጭ ናቸው። የሀገር ውስጥ ጫማዎች እንደነዚህ አይነቶች ጫማዎች አሉ። የሀገር ውስጥ ጫማዎች ናቸው ያሉ። እነዚህ አሁን ይሄ ለሙሽራ ከሱፍ ጋር የሚያደርጋቸው ጫማዎች ናቸው፣ ብዙ ጊዜ የሚደረጉ አይደሉም። ስለዚህ ለሙሽራ ቆንጆ ጫማ በአራት ሺህ ብር የሀገር ውስጥ ጫማ አለን። ይሄ ደግሞ የሀገር ውስጥ ጫማ ነው። ውስጡ በሸበሌ ብራንድ የተሰራ ነው። በራሳችን ብራንድ የምናሰራው ነው። በሌላም ብራንድ አለ። አሁን ይሄ ሶሎ የሚባል ብራንድ ነው። ይህኛው ደግሞ ሸበሌ ነው፣ የሀገር ውስጥ ነው። ይሄኛው ቆንጆ ጫማ ነው፣ ሌዘር ነው። የሀገራችን ምርት ስለሆነ ጥሩ ተደርጎ የተሰራ ነው። እስከ አራት ሺህ ብር ዋጋ ማግኘት ይችላሉ ማለት ነው። ስለዚህ የጫማ አማራጮች ብዙ አይነት አሉ። ለሚዜ አሁን እንደነዚህ አይነቶች አለን። የጫማ ቁጥር አማራጭ በደንብ አለን። በቡኒው ብቲ ይሄኛው አለን። ከለር አማራጮች አሉ። ስለዚህ ምንም በጫማ በኩል የሚያሳስብ ነገር የለም ማለት ነው። አማራጭ በጥቁር አለ፣ በቡኒ ያለ ሻይን በሚያደርጉ አለ፣ ዘለበት ባለው አለ። ብዙ አይነት አማራጮች በሀገር ውስጥ ጫማዎች አሉን ማለት ነው። በጣም ቆንጆ። ስለዚህ ከሀገር ውጭ ደግሞ ያሉ ጫማዎች እናንተ ጋር ቆዳ ጫማዎችን ማግኘት ይችላሉ። አዎ፣ ከሀገር ውጭ ደግሞ ኢምፖርትድ የሆኑ ጫማዎች ብዙ አሉን ማለት ነው። እነሱን ማየት ይቻላል። አሁን እነዚህ ኢምፖርትድ ናቸው። በጣም ነው የሚያምረው። ከቱርክ የመጡ ናቸው እነዚህ። እነዚህ ከቱርክ የመጡ ኢምፖርትድ የሆኑ ጫማዎች ናቸው ማለት ነው። ለኖርማል ቀንም እነዚህ፣ ለኖርማል ቀንም በጂንስም በፕሮግራም መልበስ ትችላለች። እነዚህ አሁን ኢምፖርትድ ስለሆኑ እስከ አስር ሺ ድረስ እኛ ጋር ማግኘት ይችላሉ ማለት ነው። በጣም ታምራለች። ኢምፖርትድ ሆኖ ለሙሽራ የሚሆን አይነት አለ አለ፣ ኢምፖርትድ ሆኖ ለሙሽራ የሚሆን። አሁን እነዚህ ለሙሽራ የሚሆኑ ናቸው ከቡኒ ሱፍ ጋር የምትለብሻቸው ቆንጆ ጫማዎች ናቸው። ስለዚህ ይሄ ለሙሽራ የሚሆናል ከሙሽራ ከሰርጉ በኋላ እራሱ በሌላ ኦኬዥን መልበስ ይቻላል ማለት ነው። እችም አስር ሺ ብር ነች እነዚህም ኢምፖርትን ናቸው። አስር ሺህ ብር ድረስ ያስከፍላሉ ማለት ነው። እና እኛ ጋር በብሉ አለን በእንደዚህ አይነት በብሉ አለን፣ ብላክ፣ በቢጫው አለን ማለት ነው። ስለዚህ በፈለጉት አማራጭ ከሱፋቸው ጋር ማች በሚያደርገው መውሰድ ይችላሉ ማለት ነው። እስከ አስር ሺህ ብር ድረስ ማግኘት ይችላሉ የውጭ ኢምፖርትድ ጫማዎች ማለት ነው። ከዛ በተጨማሪ ደግሞ ሸሚዞች እዚህ ጋር በተለያየ አማራጭ ነው የሚታየን። ሸሚዝ እናንተ ጋር ከስንት እስከ ስንት ብር ማግኘት ይችላሉ? ሸሚዝ እኛ ጋር ከ3000 እስከ 4000 ብር ድረስ ነው። እነዚህ ራሱ ኢምፖርትን ናቸው፣ የቱርክ ናቸው። ከስሞል ጀምሮ እስከ ደብል ኤክስኤል ድረስ አላቸው ማለት ነው። እነዚህ ከብዙ ሱፍ ጋር የሚሄዱ ከለሮች ከለሮች ናቸው። አሁን ከዚህ በፊት የተለመዱ ጥቁር ሱፍ ስለነበረ ከነጭ ሸሚዝ ጋር ይደረግ ነበር። አሁን ግን የሸሚዙ አማራጭ ከልብስሽ ጋር ብቻ ሳይሆን ከጫማሽ ጋር ማች ያርሽ፣ ከቀበቶሽ ጋር ማች ያርሽ መልበስ የሚቻልበት አይነት አማራጮች መጥቷል። ስለዚህ እነዚህ አይነት ከለሮች ብዙም የማይጠሉ የማይሰለቹ ከለሮች ናቸው። ስለዚህ በፈለግሽው ከስሞል ጀምሮ እስከ ደብል ኤክሴል ድረስ አለ። ከልብስ ሽጋማች በሚያደርገው ተወስጃለች ማለት ነው። ስለዚህ ኢምፖርትድ ሸሚዞች በተለያዩ ከለሮች አማራጭ አሉ። እነሱን እየመረጥሽ መውሰድ ይቻላል። እንደ ሳይዛቸው ማለት ነው። ሳይዝም አለ ከስሞል ጀምሮ እስከ ደብል ኤክሴል አለ። ልክ ሱፋውን ከአርባ አራት እስከ ሀምሳ ስድስት እንዳለው ሸሚዝም ከስሞል እስከ ደብል ኤክሴል ድረስ አለው ማለት ነው። እንግዲህ ሸበሌ መተው ጫማውም፣ ሸሚዙም፣ ከረባቱም፣ ቀበቶም ሁሉም እዚሁ የተሟላ ሙሉ ልብሳቸውን ጨርሰው የሚወጡበት ነው። ይመስለኛል እንዳልከኝ ሌላ ብራንች ላይም ደግሞ በራሳቸው ዲዛይን ስፌቱን ከፈለጉ የስፌት አገልግሎት እናንተ ጋር ማግኘት ይችላሉ። ሙሉ ሱፍ አዝዤ፣ የሚምጣልኝ ካሉ ትዛዝም እስከ ሶስት ቀን ድረስ ታደርሳላችሁ። በጣም ብዙ አይነት ሱፍ አማራጭ ነው ያለው። የተወሰኑት እና ያደረስና ከረባትም ከፈለጉ እንዳልኩት፣ ቀበቶም አላየንም እንጂ በጣም በርካታ አማራጭ አለና ወደ እናንተ ብቅ ማለት ለሚፈልጉ ተመልካቾች አድራሻችሁን አድራሻችን ፍላሚንጎ ኢሰማኮ ህንፃ ከምድር ላይ ነው የምንገኘው። እዛ ከመጡ እኛ ነው ያገኙናል ማለት ነው። መልካም እኛም እንግዲህ ተመልካቾች እንዲመጡ የመረጡትን የሱፍ ልብሶች ላዘቦትን፣ ከፈለጉ ሙሽራም ከሆኑ እንዲሁም ሚዜ ከሆኑ ብቅ ብለው ዝንጥ እንዲሉ መልእክታችን ነው። ጊዜን ስለሰጠኝ ከልብ ነው የማመሰግነው። እኔ መታችሁ ስለጎበኛችሁ እኛ መሰግናለሁ። መልካም ገበያ ይሆንላችሁ። እሺ እና መሰግናለሁ።